ቁጭ ብድግ እያደረግን ማንነታችንን ብናሳያቸው ደስ ይለኛል። እመኝኝ ኔ ቆንጆ ያልሹን ነገር እናደርጋለን። ግን ልጁ ስታናገሪው ምንም አይነት ፍንጫ ላየሽበት? የሆነ የሚያውቀው ነገር እንዳለማ ግልጽ ነው። ነገሩን ነው ማወቅ ያቃተኝ። ለእሱ ችግር የለውም አይቶ የማያውቀውን ብር ሳሳየው የሚያውቀውን ነገር ብቻ ሳይሆን የማያውቀውንም ነገር ይናዘዛታል። በእርግጠኝነት ይናዘዛል። እና አባቡ ልጥረና ያደርሰን አይደል? አ እንደሱ አይሆንም። ለምን? ምክንያቱም ይህንን ጉዳይ ማንም ሰው ማወቅ የለበትም። በራሳችን ነው ማድረግ ያለብን። ከሆነ ጥሩ በቃ ራይተር ጠርተን ብንሄድ ይሻላል። እሱ አሪፍ ሐሳብ ነው። ሰላም፣ ጤና ይስጠለን። ውድና የተከበራችሁ ይህ ቻናላችን ቤተሰቦች እንኳን ወደ እዚህ ቻናል በሰላም መጣችሁ። ክፍል 114 አፍላ ፍቅር ላይፍ ወስ ተለቀቀ። እንግዲህ መግቢያ ላይ እንዳያችሁት ጽጊሻ ወይዘሮ ጽጌ ወደ ድሮ ማንነት ሆዲ መራች እያመራች ነው ያለችው። አሁን ላይ እሷን የሚናገራትን ሁሉ ብዙ ነገር ማስረት ማሰራትና መበቀልን ትወጣለች። እና እንግዲህ ይችኛው የቱም ደግሞ ክብሬን አስመልሳለሁ በማለት ፔርሜላ በዛ አይነት ደረጃ መግቢያው ቪዲዮ ቀንጽፋ አድርጌ ያየኋችሁ ያሳየኋችሁ። እንግዲህ ፔርሜላ ጽጌም ያው እንግዲህ በማስመሰል በማስመሰልና በመዋሸት የምትታወቀው ጽጌ አሁን ፔርሜላን ጓደኛ አድርጋ ኖራለች ማለት ነው። አሁን ፔርሜላ እንግዲህ ምንም ያው አታውቅም፣ እንደዚህ ትላት የምትላትን ሁሉ ነው የምታደርገው። ወደ ዳኒ ጋ እንግዲህ ዳኒን ታውቁታላችሁ፣ ስራው ነገር ማምጣት ማመላለስ፣ ይሄን ማድረግ ነው እና ዳኒም ወደ ዳኒ ሲሄዱ የሰጣቸው መልስ ስለ ፊዮሪ ነበረ። ፊዮሪ ምንም መልስ ኢንፎርሜሽን አልሰጣቸውም። ምክንያቱም እሱ አባቱ ታሞ ያኔ ከሄኖ ከጓደኛው ጋር ሆና እንኳን ብር ስሰጠው ነበረ ማለት ነው። እሱ ያሉን ታም ይዞታልና አሁን ላይ ወደ ፊዮሪ በማቅናት ፊዮሪን ደግሞ ያለውን ነገር አስረድቷት እና እንደዚህ ሜንሽን እየተሰራልች ነው። ስለዚህ ራስሽን ዝግጁ አድርጊ በማለት ይነግራታል። የዚህ ጊዜ እሷም ችግር የለውም በማለት እንግዲህ እንፋለማለን በማለት ተቀብለዋለች። ኧረ በዚህ ማት መተማመን ካለብሽ ችግር የለውም በማለት እሱም ተስማምቻለሁ በማለት ወደ እነሱ ያቀናል። ወደ እነሱ ሲያቀና እነሱም ኦኬ ብለው ተቀብለውት የእሷን ደካማ ጎን ሲሉ ፊዮሪን ብሩክን ስለምታፈቅረው በዛ ግቡ ብሎ ነግሯቸዋል። ከዛ ስለ ቤተሰቦቿ ስለምን ሲጠይቅ ስለ ቤተሰቦቿ እሷ ማውራትም ማድረግ አትችልም። ለቤተሰብ ግልጽ አይደለች ምናምን የሚል መልስ ይሰጠዋል። የዚህ ጊዜ ኦኬ ብሎ ሁለተኛ ብር ይጨምርሃለሁ ስትለው እሺ ብሎ ተቀብሎ እሺ ሲል አሁን ትራንስፈር አድርጊ ሲላት ኦኬ ብላ በስልኩ አረገችለት በጥፍ። የዚህ ጊዜ ጽጉሻን ብር በመሰጠቱም እሷም ተናድያለች ያለች፣ ምክንያቱም እሷም ገንዘብ ፈላጊ ስለሆነች። እንግዲህ ይህ እያለ ነው እሱም እንግዲህ ይሰጣቸዋል ኢንፎርሜሽን ብሎ የተቀበለው ማለት ነው ወደ እንደም ደባሪት ወይም ህዋን ስንመጣ እንግዲህ ህዋን እንዴ ሶሲ ስትገላግል ፊዮሪን ጆሲ ሲነክተው ይሄው እንግዲህ እሱኑ በሱ መስተፋቅር ተይዛለች ማለት ነው። በመስተፋቅሯ ተይዛ እያለ አሁን ላይ እንግዲህ እየተንቀጠቀጠች ነው ያለችው። እጅ ምን እያለች በጣም እዚ ላይ ሀንዬ ደግሞ እንዴት በቃ ተንፍሺ ተንፍሽበት ቀስ ብለሽ እያለች ሶስት ጊዜ ስታስተነፍስ እንግዲህ በዛ አይነት አጋጣሚ ደንባሬትን ተንፍሽ ብትላትም ጭራሽ ሊለቃት አልቻለም። አሁን እንግዲህ ደሞ ወደ ሶሲ ስንመጣ ሶሲ እሱን አፍቆኛል ጆሲ በማለት ጆሲ ጋ ውሰዱኝ፣ እኔ በጣም ነው የናፈቀኝ፣ ስለዚህ አገናኙኝ በማለት በጣም ውስጧን እንትን ትላለች እንግዲህ ጀሪ የምትባለው ጓደኛዋ እንደምንም ብለሽ ፈልገሽ አገናኘኝና ላውራው በማለት ትነግራታለች። ይህቺ ጊዜ ጀሪም እንግዲህ ወደ ፔርሜላ ጋር በመደወል እንዲታይ ስለምትፈልግ ነው በጣም ስላመማት ነው እና ደውላ ለመጥላት እሷ ደግሞ ተደውልላታለች። ነገር ግን ይህም ማድረግ አልችልም የሚል መልስ ትሰጣታለች። ነገር ግን ልጅቷ በጣም ስለከሚመሶ ሲልጭላ ስልኳን ትቀማታለች። እኔ በፍጹም እሱ ጋር ማውራትም ሆነ እንትን ማለት አልፈልግም፣ ስለዚህ ላናግረው እኔ አልፈልግም ስትላት ሶሲ አምጪው በቃ እኔ ልለምናት ስትልና ሶሲ ደግሞ እንግዲህ ትቀበልና እባክሽን እህቴ ተባበሪኝ እባክሽ፣ በጣም አሞኛል አስመጭልኝ በማለት እንትን ትላታለች። የዚህ ጊዜም እሽ በቃ እንግዲህ ምንም ማድረግ አልችልም፣ አደርጋለሁኝ የሚል ቃል ሰጠቻል። ሶሲ ቃ በጣም እንግዲህ እሽ በቃ ህቴ በጣም ነው የማመሰግነው እኔ በጣም ስለታመምኩኝ ነው ተረጅኝ፣ ስትላት እሺ ችግር የለም በቃ ስትላት ሶ ሲም እንግዲህ አመሰግናለሁ ብላ አሁን በዛ አይነት ይለያያሉ። አሁን ላይ ደግሞ እዚህ ጋር የምናየው አቡሻና አዲሱ ፍቅረኛው ሉ ማናት ሄሉ ጋር ያገኘውን ሁሉ ነይ ቶሎ እያለ እንግዲህ መንገድ ላይ ያገኘውን ጋሪ ነይፅን ላይ ቁጭ በይ በማለት ተሰቀይ ብር ይሰቅላታል። ሄሉዬም ቁጭ ብላ አቡሻም ይሰቀላል። ጋሪው ጋር ሰውየው ባለቤቱ እንግዲህ የሌለበት ያቆመበት ላይ ነው። የዚህ ጊዜ እጅሽን እንዴዝ እንዴዝበይ ይላታል። ለምንድነው አበርክ እንዲያንተ ልጅ ሲያረረስ ትለዋለች። በይ አንችን በይ ለምን ይላታል። የዝ ጊዜ ሰረገላ ስለሆነ ሰርገኞችን ቻው ቻው እንበላቸው ሰርገኞችን እንዲህ እያለ ሲላት ሄሉ በሳቅ ትሞታለች። ምክንያቱም ሽስሙ ሄሉን አሁን አዲስ ፍቅር ላይ ስለሆነ ያገኘውን ሁሉ እሷን ማስጎብኘት መደሰት ደስ ይለዋል። የዝ ጊዜ ሄሉን በሳቅ የለችም ማለት ነው። ስለዚህ ከዛችኛይቱ ሚስቴ እንትን ያልኩት ነው ይላል። የዚህ ጊዜ ሰውየው ይመጣበታል። ሰውየው ሲመጣበት በዛ አይነት እየሮጡ ያመልጡታል ማለት ነው። ወደዚህ ወደ ጉረኛው ጋር ስንሄድ ጆሲ ጋ እንግዲህ ፔርሜላ ፔርሜላ ነው ስሙ። ወደ ሷ ደውሎ እሷ ማነው ወደ እሱ ደውላ ላገኝ ይፈልጋለሁ አለችው። በክፉ ቀን ጊዜ የሰጣዎች መስመሬ ለጥሩ ገንዘብ አገኝሽ ማለት ነው እያለ ይላታል። አትመጻደቅ ራስን ደግሞ አትቆልል። አሁንም አገኝበት ቦታ ንገረኝና እንድታገኘኝ እፈልጋለሁ ስትለው እሱም እሺ በቃ መጣለሁ እንደዚህ ካልሽ የሚቆንጆ የሚቆንጆ የሚለውን ስምራት እንግዲህ፣ አሁን አፈቀርከኝ እንዳትይኝ እመጣለሁ ብሎ ደስ ባለ ነገር ሳነግር ሶሲን ነገር ቀጥታ ወደ ፔርሜላ ጋር ተወሂዷል ማለት ነው። ሁለተኛ እንግዲህ ተወዳጅ የሆኑት ቅዱስና ፊዮሪ በዛ አይነት መጥተዋል ማለት ነው። ቅዱስና ፊዮሪ እንግዲህ አፍላ ፍቅር እድል ተፈቀደው ማለት ነው። በተለይ ቅዱስ ከገባ በኋላ ይኸው መቼም ወዴ ነፈሰበት ነው። ሁሉም ጎበዝ ናቸው በመሰረቱ ከመጀመሪያው ቀጥላ ስከታተላቸው ነበረ። እና አሁን ላይ ደግሞ ይሄ ቅዱስ የሚባለው ልጅ ወንዳ ወንድ ነገር ነው። በቃ እሱ ከገባ በኋላ በጣም የሚያስደስት ነገር ሆኗል ማለት ነው። እሷ እንግዲህ እዚህ ላይ እየበላቸው ነው ያለችው ፉል ቤት ሄደው ሶስ ማነች ፊዮሪ ብዷ፣ እንግዲህ ሁሉም ነገር የሚያምርባት ነገር ቆንጆ ማለት ነው። ስለዚህ በቃ አሁን ምንም ማድረግ አልችልም ብሬን አምጣ እያለች እየተቀበለችው ነው። ሁሉም ቦታ ላይ ግን እሷ ናት እያሸነፈችው ያለው ማለት ነው። የዚህ ጊዜ ቅዱስ ሊያለቅስ ምንም አልቀረው። ብሬን አምጣ ስትለው ብሩን አውጥቶ ይሰጣል ማለት ነው የሚጫወቱበትን የዚህ ጊዜ ብሯን ትቀበላለች። እሷም ያለውን ይሰጣታል። ቅዱሴም እንግዲህ በማኩረፍና በስሜት ሆኖ እንዴት በለጣችኝ እሷ እንዴት በላችኝ እያለ ኪሳራቸውን ፖሉን ማለት ነው እሷ ስትቀድሙ እሱ ደግሞ አሁን ላይ በቃ ምንም ሊሆን አልቻለም ማለት ነው ወዴ ዋትሳፕ እና ወደ ማነው ስሙ ቡቸራ ጋ ስንሄድ ቡቸራ እንግዲህ መካሪ ተብሎ ሴት ልጅ ስትመጣ እንደዛ ርጋ ብሎ ሲጠይቀው እሱ ደግሞ ቀጥታ ሲሄድ ጭራሽ እንትን ሌላ አልቻለም፣ ጥፊ ሰጠችው ሴቷ ማለት ነው። ይሄን ጥፊ ተቀብሎ ልጃነጭን ያለውን ዋሳፕ እያለ ወደ ቡቸራ ጋ ተመልሷል ማለት ነው። አሁን ላይ እዚህ ላይ ደግሞ ፊዮሪ እና ቅዱሴ ፊዮሪ እና ቅዱሴ ማለት ነው። እንግዲህ ቅዱሴ እና ፊዮሪ አጫውታለታለ። ኪሱን አሁን እንግዲህ ምንም ነገር የለም። በምን ይጋብዝሻለሁኝ? ስለዚህ የአንች ስለበላሽኝ ጋብዥኝ ይላታል። የዚህ ጊዜ ፊዮሪም በቃሽ በማለት ቃል ትገባለች። ይዚ ጊዜ ኦኬ ብላ ወደ እንትን ይሄዳሉ፣ ሊገባበዙ ማለት ነው። ከዛ ይሄዳሉ ቅዱሴና እሷ ይገባበዛለሁ። ሁለተኛ እንግዲህ ዋሳፕ ሲሲፎግር ሴቶችን ሲለክፍ ከታይ መቶ ጥፊ ነበረ የተሰጠው። እንሄ ፓርክ በጣም ማንቡሸራ ያሳቀኝ እችን ልጅቷን እንግዲህ በጣም ቆንጆ ነች። ከኋላ ያለው ነገር በጣም እንዴት እንደሚያምር እያለ ዳሌዋን ሲያደንቅ እናንትን ሲል መጨረሻ ላይ ምን እንደምታደርገው ተመልከቱ ማለት ነው። ሳመኛ ወይም ምንትን በላይ ንትንና ቆልፈው ነው የምትሄደው ማለት ነው። የስክሲ ጊዜ ማነው ስሙ ዋሳፕ ዋሳፕ ልበል። ይሄ ቡቸራ እያያት ነበር ስራ ፈት እያለችው እና ልሳምህ ብላ እንስጋ እንግዲህ ቆልፈ አለች ማለት ነው። ቆልፈው ስታበቃ ነው ወዴ እንተናጋይ ሄደ ያለው ማለት ነው። ደግሞ እንግዲህ ማነች ህዋን በቃ ታያስኩኝ እኮ እያለችው ላቡሻ እያስረዳቸው ነው። ጆ ህዋንም እንግዲህ በጆሴ ፍቅር ተይዛ ጭንቅላቴን ሁሉ የተቆጣጠረው ጆሴ ነው እየቀለርኩ ነው በይ እያለ ሚኪም አላማን አላምነ እሷም በቃ እንደዚ ነው እያለች እያስረዳቸው ነበረ። ሚኪም ራሱ እንደዚህ እያወራሳለ። አሁን እንግዲህ ጆሴ እና ሚኪ ይሆናል ማለት ነው። አሁን ሁለቱ እየተቀያየሩባት። ልክ እንዴ ማነች ልክ እንዴ ሶሲ፣ እሷም የዛው አይነ ቅጽ በታቀ ጸበባት ማለት ነው። እጇን ሲነካት እንግዲህ በራት ሄዳ ያለ ጆሲ ሲሆንባት፣ አሁን በቃ ያላት አማራጭ መሄድ ብቻ ነው። ምስኪን እንግዲህ ሶሲ ዝጋ ደግሞ መቶላት የአይነ ፍቅሯ ማለት ነው። ማይላብ እባክህን ትለዋለች። ከዛ ጀሪ ደግሞ አንቺ ልጅ ማይና ብያልሽ እኮ ነው ስትላት፣ ወይኔ ጉዴ እያለች እንጆ ሲመነች ሶ ሲሜስ ጊዜ ውስጧ በጣም እንትን ይላል። እባክህን ፍቃድ ል የበትለው እምቢ ይላታል። የዚ ጊዜ ሲሄደው ሶ ሲ ደግሞ ተከትለው ሄደ ብላ ተከትለው ስትሄድ ነው የሚያሳየው ማለት ነው። እና ይሄን ይመስላል ማለት ነው። የነቡችራንትን ለነበረን ቆይታ እናመሰግናለን። ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ብዙ ነገር አለው እንግዲህ፣ ደቂቃውን ድረስም ስለማልፈልግ ነው ያው ዝጋ። ጆሴ እና ማንች ፊዮሪት ሲገባበዙ ነው የእንትን ያለው እንግዲህ የመጀመሪያ ብሎ ሰው እንትን ሲለኝ ሲያሸንፈኝ የሚለውን የመጀመሪያ ብለህ ሰው ሲጋብዘኝ ነው እንጂ ችጋራ ስጋብዝ። ስለዚህ የመጀመሪያ የብለህ ዝፈን ብላ በሲስተም አዘፍነው እሱም ዘፈነ ማለት ነው። ፊዮሪት ችላለ ተዋናኝነቱን ቅዱሴም ማለት ነው እና በጣም ደስ የሚሉ ነው። እንትናቸው ማለት ነው። ለነበረን ቆይታ በጣም እናመሰግናለን። ከወደዳችሁት ላይክ፣ ሰብስክራይብ እያደረጋቸው ቤተሰብ የሆኑ ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁሉ ዓለም የሆነና በያላችሁበት ሰላማችሁ ይብዛ። ባይ ባይ።